ፕሮሞሽን ብከፍል እኮ እንደዚህ እስልምና እኳ አይተሰበክላችሁ ማህበራዊ ሚዲያ ላይ እናንተ እንደ ሙስሊም ማህበራዊ ሚዲያ ላይ በክርስቲያኖች ቤት እስልምና እየተሰበክልኝ ብላችሁ ገንዘብ ብትከፍሉ ይህንን አታተርፉ ግን ደግሞ ስለ እስልምና ጥሩ ነገር ይናገራሉ በጥሩ ነገር ይጀምሩልኛል ብላችሁ እንዳጀምሩ የገቢ ምንጫቸው ያንን ስለማይፈቅድ አክቲቪስቶች እውነታውን እያወቁ ፓርቲያቸው የሚፈልገውን ተቋማቸው የሚፈልገው ነገር እንደሚናገሩት ሁሉ እነዚህ ሰዎች ወንጌላቸውን ከድ ነው መድረክ ሲያመቻችሁ ለሙስሊም ነው፣ ውጣ ክርስቲያን ኮንክ እየተባለ እያስወጡ ሙስሊሞችን እያስገቡ እስልምና ፕሮሞሽን ከሰሩላችሁ ከእናንተ የሚጠበቀው ማስተካከል ብቻ ነው። ማስተካከል ነው ይሄ አረዳድ፣ እዚህ ጋ ነው ይሄ እዚህ ጋ ነው፣ ትክክሉ እዚህ ጋ ነው ብሎ እንደ ማስተካከል ነው። ስለዚህ ሰባ ፐርሰንት ስራ ሰርተውላችኋል። ከእናንተ የሚጠበቀው ሰላሳ ፐርሰንት ነው። ሰላሳ ፐርሰንቱን ደግሞ አሉ እንደነ አዲስ ዓለም እንደነ ጃቢር፣ እንደነ ሳላህ፣ እንደነ ሁሱም በብዙ አይነት መንገድ የተስተካከሉ ሰዎች አሉ፣ ይሰራሉ። እንደነ ኡስታዝ ወሂድ አይነት ደግሞ አሉ፣ ቤዝመንት የሚያስቀምጡ ማህበራዊ ሚዲያ ለሚጠቀሙ ሰው፣ ለማይጠቀም ኢንተርኔት፣ ለሌለው ማንበብ ለሚችል ማንበብ እንኳን ባችል መስማት ለሚችል በኦዲዮ ጭምር አለ። ስለዚህ ጥናት የተደረገባችሁና ቆንጆ ማወቀሪያ አሰራር ናቸው። እነዚህ ሰዎች በየሳምንቱ ትሬንድ እየቀየሩ አንድ ቀን ፍትህ ላይ ሻ ሌላ ቀን ወረቃ፣ ከዛ ሌላ ቀን ደግሞ ከሀባሽና ከውሃብያ ማን ይሻላል? እስልምና ኮ የሚባል ሃይማኖት ጣዖት ነው። የፈለጉትን ይበሉ። ኖ ማተር ፕሮሰስ ነው። ፎከስ የምናደርገው ውጤቱ ላይ ነው። በውጤት ውጤታማ ናችሁ። ስለዚህ እናንተ ለክርስቲያኖች የገቢ ምንጭ ናችሁ፣ ለክርስቲያኖች እንጀራ ናችሁ፣ ለክርስቲያኖች የሕይወት ውሃ ናችሁ። በልተውባችኋል፣ ጠጥተውባችኋል። ግን ታሪካቸው ከወጥ ቤት ሽንት ቤት ነው። ድህነት የሚባል ነገር ሊያገኙበት አይችሉም። የእነሱ ታሪክ ከወጥ ቤት ሽንት ቤት ነው። ስለዚህ የእናንተ አላማ ደግሞ ሁሉም ሰው ሙስሊም እንዲሆን ነው እና የሮዞራቹ 2100 የሚሰማበት ቤት እስልምናን እንዳስተምር ፍቀድልኝ ብትሉ ያስፈቅዱላችሁ። ራሳቸው ግን እስልምናን በፖዘቲቭ መንገድ እንኳን ቢሆን ፕሮሞሽን እየሰሩላችሁ ነው። ከናንተ የሚጠበቀው ማስተካከል ነው። ስለዚህ ፎከስ አደርጋችሁ መስራት ያለባችሁ ማስተካከል ላይ ነው። ሌላ ፎከስ አደርጋችሁ መስራት ያለባችሁ የእናንተ መምህራኖች ገብተው ሲያስተምሩ ቤታቸው መገኘት ነው። ኮፒ ሊንክ ማድረግ፣ ታብ ሼር ማድረግ፣ ተደራሽነት እንዲኖረው ማድረግ ነው ከናንተ የሚጠበቀው። እና ክርስቲያንሱ ቤት ምን እንደምሰራ አይገባኝም። እኔ እናንተ እዚ የተበላሸ ነገር ሲኖር እየመጣችሁ ኢንፎርሜሽን መስጠት ነው ከናንተ የሚጠበቀው። እንዲህ እንዲህ ተባለ፣ እንደዚህ እንደዚህ ተባለ፣ እንደዚህ እንደዚህ ተባለ ብሎ ለዛ ማስተካከያ የሚሰጥበትን መንገድ መፍጠር ነው እንጂ እዛ ቁጭ ብሎ በኮሜንት መሳደቡ እነሱን ስኬታማ አያደርግባቸውም። ሰው እንዲያውም እናንተ ዳአዋውን እያደናቀፋችሁ ነው የሚል አቋም አለኝ እኔ ከዚህ የተሻለ ማድረግ ትችላላችሁ። እዛም የነሱ ሀሳቦች ማስተካከያ እንዲሰጥባቸው ሪከርድ እያደረጋችሁ በቃ ስትገቡ እስልምናዊ ጥያቄ ሲጠየቅ ወይም ደግሞ እኔ እመልስልሃለሁ የመጽሐፍቶቹ ባለቤት እናንተ ሆናችሁ እኛ እንመልሳለን ብለው አጣሞ ሲመልሱ ሪከርድ አድርጋችሁ መመልስ ለሚችሉ ለውስታዞች መስጠት ነው። እዛ ላይ የሚሰሩ መምህራኖች፣ ውስታዞች ደግሞ ጎበዝ ጎበዝ ተማሪዎች አሉ። እነሱ ቤታቸውን ሲከፍቱ እንደ አስተያየት ሀሳብ ይሰጡበታል ማለት ነው። ስለዚህ የትንፍጭ የትንፍጭ ፓንኬኩን አማዞ ላይ እንሸጠዋለን ነው ጨዋታው ወገኖች። በዚህ መንገድ ነው ፕሮሞት የምናደርገው። ግን ትሬንድ በየሳምንቱ ሲቀያይሩ ተረዷቸው። አቋም የሌለው ሰው ቤዝመንት የሌለው ሰው ሊያደርግ የሚችለው ይሄንን ነው። አንድ ሰው ሻሃዳ ሲይዝ የእኛ ክርስትና በሰው አልተመሰረተም ይላሉ። አንድ ሰው ግን ክርስትና ተቀበለ ሲባል ሳምንቱም ሙሉ ኑ በብርሃኑ ተመላለሱ ሲሉ ይውላሉ። ልዩነት ከሌሎ ታዲያ ለምን አስፈለገ? በመሄድና በመምጣት መሃል ክርስትና ልዩነት ከሌለው ለሚሄዱትን ለሚመጡትን ቦታ አለመስጠት ነው። ግን ሰው ሲሄድ ስለሚናደዱ ነው። የጅብ ሳቅ ነው የሚሰቁት። ያሉ ጅቦች ሊበሏችሁ ሲፈልጉ በጣም ሲናደዱ የሚስቁ ሳቅ አለ። ጅቦች ሊያጠቋችሁ ሲፈልጉ ነው። እና የሆነ ወደዋቸው ምናምን እንዳይመስዳችሁ። ጅብ ከሳቀ ሊበላ ነው ብሮ። ጅብ ከሳቀ በጣም ተናዷል፣ በጣም ተጎድቷል ማለት ነው። እና ጓደኞችንም እየጠራ ጭምር ነው። እና አንዳንዶች ደግሞ እዛው ላይ ያዞውን ባላችሁ አዞዎች የሆነ ነገር ሲበሉ ያለቅሳሉ። እና ያዞ እምባ አላቸው። በእስልምና ተገፍተህ ወንድማችን አሳደብህ ለእኛ ብለህ ሞተህ እንዴ ጉድኳ ነው። ይህን ሰው ከሁለት ዓመት በፊት እኮ አያውቁትም። እዚህ ይሄ እምባ፣ ያዞ እምባ ነው። ያዞ እምባ ነው ለፈለገም፣ ለልደተቃልም፣ ላኬም፣ ለሁሉም እንደዚህ ያለቅሳሉ። ሬሳ ወዳድ ስለሆኑ ነው የሚያለቅሱት። እምባቸውም የእውነት አይደለም፣ ሳቃቸውም የእውነት አይደለም። እና በሙሉ ፌክ ናቸው። እስክሪፕቶች ካራክተሮች ናቸው። ከካራክተር ደግሞ የእውነተው ዓለም ስለሚሻል እውነተኛውን ዓለም መቀበል ሞር የተሻለ ነው። ወሲብ ላይ በተደጋጋሚ ያወራሉ። እንግዲህ በ12 ዓመቴ ነው ሲጋ የጀመርኩት ብሎ ፈለገ ቤት የተናገረው ልጅ ክርስቲያን ነው። ኔቸር ነው። ከፈለገ በ9 ዓመቱም ይምታ ነው እጁ ከቻለ። ምንም ችግር የለብኝም፣ ተቃውሞ የለብኝም። እንደዚህ አይነት ነገሮች ላይ ቢሆንስ ግን ወሲብ ተፈጥሮ ነው። ኔቸር ነው። አሁን አምኖ ተቀብሏል። ይሄ ነገር ተፈጥሮ ነው። ይሄ ነገር ስርዓት ሊኖረው ይገባል። የወሲብ መመሪያ የሚል ገና መጽሐፍ ይጽፋሉ። ጠብቁ። ክርስቲያኖች ወሲብን መቼ መቼና በምን በምን ሁኔታ ማድረግ አለባቸው የሚል መጽሐፍ ይጽፋሉ ገና። ግዴታ ነው። ህገ ወጥ የሆነ የወሲብ ስርዓታቸው መስተካከል ስላለበት ወሲብ መሰረታዊ ነገር ስለሆነ ከምግብ፣ ከልብስ፣ ከመጠለያ ቀጥሎ ወሲብ ኢምፖርታንት ነገር ስለሆነ ሌላ ሀዲስ ይጽፋሉ፣ የወሲብ ሀዲስ ስትሳሳሙ በዚህ በኩል ተሳሳሙ፣ ስትነካኩ እዚህ እዚህ ጋ ተነካኩ፣ እዚህ እዚህ ጋ ትነካኩ። ምክንያቱም ሻወር ስትወስዱ መዝሙር ከፍታችሁ ሻወር ውሰዱ እስከ ማለት ደርሰዋል። ይኖ እንግዲህ ሻወር ስትወስድ ብቻችሁን ሽንት ቤት አትግቡ እስከ ማለት ደርሰዋል። ስት ስንተኛስ ስንተኛስ አንዷ ደግሞ የወሲብ ኤክስፐርት እጃችሁን ብልታችሁ ላይ ታስቀምጡ ስትል ብልታችን አይታጠብ እኛ እንነካለን እንነካለን እናጸዳለን፣ እንጠብቃለን። ይሄ ብልግና ነው። ያለንም ብልት እንጠብቃለን፣ እንንከባከቧለን። እንዲህ አይነት ነገር ነው። ስለዚህ ብልታችሁን በእጃችሁ አትንጎ ብላ ስትነገር ምን ማለት ፈልገች ነው? ስትነኩት ትራክ በቃ ተረክ ይላል ነው እንዴ? ይቅርታኛ ብልትና ይቀሰቀሳል። የኛ አእምሮና ብልታችን ለየ ብቻ ነው የሚሰራ። ይቅርታ እናንተ ኮ የአእምሮ ፓስወርዳችሁ ብልታችሁ ስለሆነ ነው። እኛ ግን ብልትና አእምሯችን ለየ ብቻ ነው አገልግሎታችሁ የተለያየ ስለሆነ በተናጠል ነው የምናሰራው። ስለዚህ ትንሽ ጊዜ ጠብቁ። የክርስቲያኖች ወሲብ ሐዲስ ይጻፋል። በስርዓት እንዴት ወሲ ማድረግ እንዳለባቸው ጤና መውሲ ምን እንደሆነ ብያንዳንዱን ነገር ተጽፎ ይሰጣቸዋል። እኛም ገዝተን እናነባለን። እኛ በቃኛ አንለም። ተፈጥሮን ያማከለ ማንኛውንም ነገር እንቀበላለን ማለት ነው። እና ይህንን ማለት የምፈልገው ለዛሬ በቃኛል። አልጨርሻለሁ ግን ማድረግ ያለባችሁ እዚ ዘጠኝ መቶ ምናምን ሰዎች አላችሁ። የሆነ ቤት ስትሄዱ ክርስቲያናዊ ቤት ገብታችሁ እስልምና ላይ የሚነሱ ጥያቄዎችን ሲመልሱ ለጠያቂዎቹ እነሱ ቁጭ ብለው ቤት ከፍተው ለሚያወሩት ነገር ቦታ ተስጡ። ግን የሆነ ሙስሊም ገብቶ፣ ምክንያቱም ሁሉም ሰው የእውቀት ደረጃ እኩል አይደለም። ማህበራዊ የሚዲያ ላይ ደግሞ የሚሰራ ፖለቲካን የማያውቁ ሙስሊሞችም አሉ። ለዛ ነው እነዛ ቤት የሚገቡት። ለክርስቲያኖችም ቢሆን ስለምናከው እንዲህ ነው እያሉ ሲያብራሩ፣ ሪካርድ ያደርጋችሁ ያን ጥያቄ ለሚመሉት ሰዎች መላክ ነው ከእናንተ የሚጠበቀው እንጂ እዚያ ኮሜንት ላይ መሳደብ ነው። ስድብ ለውጥ ያመጣ ተጽዕኖ ፈጣሪዎቹ ሆኑ ኮሜንታሮች ብዙ ጊዜ መምህራኖቻቸው ስለሚተኙ ስለሚያነቡ ሙሉ ማህበራዊ ሚዲያ ስለማይቆጣጠሩ ማንኛውም ቤት ሄዳችሁ ጥያቄ ሆኖ የሚመለስ መልስ ከሆነ አምስት ደቂቃ የሚሆን ሰባት ደቂቃ ተርን ፖይንቷን ሪካርድ አድርጋችሁ እንደዚህ አይነት የምትለዋወጡበት ቴሌግራም ግሩፕ ቢኖራችሁ መር መልካም ነው። ቴሌግራም ግሩፕ ቢኖራችሁ ዛ ብትላላኩበት ማለት ነው እና እነሱ ምላሽ ይሰጡበታል። ቲክቶክ ላይም ቢሆን እንደዛው ተጠቃሙበት እና ተጽዕኖ ፈጣሪ ሆኖ ባላችሁበት መድረክ ላይ ልዩ ልዩ ጸጋ ተሰጥቶናል ይላል ጳውሎስ። እና ሁሉም ሰው የተለያየ ጸጋ ነው ያለው። ስለዚህ ገብታችሁ መመለስ ባችሉ ሪከርድ አድርጋችሁ መመለስ ለሚችሉ ሰዎች ማደረስ ትችላላችሁ። ግን አትሳደቡ። ምክንያቱም እነሱ ክርስ እስልምና ልክ ነው ብለው ሊጀምሩ አይችሉም። ግን መድረካቸውን በሳምንት ስምንት ቀን ለእስልምና ስለሚሰጡ ልናመሰግናቸው ይገባል። ኮፒ ሊንክ እንኳን ባናረግላቸው ሪፖርት አናደርግባቸውም የሚል አቋም አለኝ እኔ። ጠቃሚ ናቸው። ቫይረስም ይጠቅማል፣ ፈንገሶች ይጠቅማሉ። እንዴት ነው ሳይንስ ላይ ጎበዝ አይደላቸውም እንዴ? ስለዚህ ፈንገሶችም ጠቃሚ ናቸው፣ ቫይረሶችም ጠቃሚ ናቸው። ተቻችለን የምንኖረው ለግባችን ለስኬት ለምንፈልገው ነገር የሚያደርሰን ማንኛውንም ነገር እንንከባከባለን፣ ጠብቀን እናቆያለን። የዛሬው መልእክት ይሄ ነው። ጨርሻለሁ። አመሰግናለሁ። ኦፓልን በመጥላት የምታመጡት ነገር የለም። በነገራችን ላይ ከታች እየተቃጠላቸው ነውና ኮመንት አንዳንድ ነገር እያየው ነው። ክርስቲያን የሚል ነው የሚጸድቀው በኦፓልን ሽንት ከተጠመቀ ብቻ እና ብቻ ነው። በቃ ዋጡት። በእውነት ትክክለኛ ታሪኩ ይሄ ነው። ክርስቲያን መጽደቅና መዳን ከፈለገ ገነት መግባት ከፈለገ በኦፓል ሽንት መጠመቅ አለበት። ዋጠው እኔ ከአሁን በኋላ እንትን ነው የማደርገው። እኔ አሳዝነውኝ እነሱ ትውልዱ ክርስትና ላይ እንዲጸና መጽሐፍ ቅዱስ እንዲያነብ እያደረኩ ነበረና ና ሳይው የእኛ ተቃዋሚ ሆነው ሲመጡ እኔስ ምን አገባኝ? እንደውም ሀሳቤ እንቀይራለሁ። ከሁለት ዓመት በፊት ጓደኞች ያሉ ሃይማኖት ፖለቲካ ነው ብዬ ያስተማርኳቸው ጓደኞች ያሉ አሉ፣ ከታች አሉ፣ አሁንም አሉ እየሰሙ ነው እና ሌክሶ እኔ ክርስትናን አይቼ እንጂ ሌላ ሃይማኖቶችን አይቼ አይደለም። ሃይማኖት ፖለቲካ ነው ብዬ አልኳቸው። ክርስትና ነው ፖለቲካው፣ ክርስትና ነው። ስለዚህ ሃይማኖቶችን ሌላ ሃይማኖት ገብታችሁ እዩት፣ እትስናቸው ግን ገብታችሁ እዩት፣ አንብቡት፣ እዩት። እኔ ክርስትና አይቼ ክርስትና አውቄ ክርስትና ተረድቼ ነው ሃይማኖት ፖለቲካ ነውና ከሃይማኖት መውጣት አለብን ብለን ስናወራ የነበርንበት የነበርነውን ጉዳይ ክርስትና ብቻ ነው። ሌላው አላውቀውም። ሌላው እውነት ሊኖረው ስለሚችል ገብታችሁ ፈትሹት፣ እዩት። ገስ ላይ ያሉ ሰዎች ያወሩና እኔ በተኛ ይሻለኛል። እኔ ዜጋ ያሉ ሙስሊሞችን ተዩና፣ ዓለም ላይ ላለው ስምንት ቢሊዮን ህዝብ ስምንት ዕውቀት ያላቸው ሙስሊሞች ይበቁታል። ተጽዕኖ እንትን ይፈጥራሉ። ስምንት ሰዎች ይበቃሉ። ሙስሊም ከሆነ ከአጭር ሃይማኖታቸውን የሚያውቁ ስምንት ሙስሊም ሰዎች የዓለም ስምንት ቢሊዮን ህዝብ ላይ ተጽዕኖ ይፈጥራሉ። እንኳን ቲክቶክ ላይ ያለው እከክና ገንገበት ተዩና። ስለዚህ እነዚህ ሰዎች እንትን አድርገው ከሰሩ፣ በቃ ብዙ ነገር ይፈጠራል። ከአምስት አመት በኋላ የሚፈጠረውን ኢትዮጵያ ውስጥ ታየዋለች። ለማንኛውም እኔ አስር ደቂቃ አውርቻለሁ። ቅድም ለነሱ እሱ እንትን ከሰሙት እና ካዳመጡት እነሱ አለምን የሚቀይር ንግግር ነው የምናገረው። ውሰዱት። ገስ ላይ ያላችሁ ሰዎች አውሩ፣ ይወጣ ነው ሰላም ሰላም፣ እንዴት ናችሁ? አመዩ እንዴት ነህ? ደህና ነኝ፣ እንዴት ነህ? አለሁ። ሁሉ ሰላም አለን፣ አለን። ምን እንትን ሪፖርት አድርገውብህ ነበር ነው ጠፍተህ ነበር። የሆነ ጊዜ እያየሁ አሁንም እያደረጉ ነው። ተዋቸው እባክህ። ምን ያደርጉ፣ የት ይሄ ይግቡ ተባረው ገሃነም ነው የሚገቡት። የት ይገባሉ? ሀሳብ አለ። ተንፈስ። አብስር አብስር። የለም አረፍ በላንተ ባባ ሰላም በያለው። ኦፓልም አንተም፣ ያው ብዙውን፣ ያው መንጋ ይበተን፣ እውነትን ፈልጉ ብለ ብዙ በተደጋጋሚ ገልጸዋል። ከኦፓል እና ካንተ ውጭ ምን የሚጨመር ነገር የለም። አንተም አረፍ በል፣ በርታልን ወንድሜ። ኦፒም ሁላችሁንም በቃ እንደዛ ቢሆን ይሻላል። ምንም ሁሉ ነገር ስለተዳሰሰ ይቀር።